ሰላም አለይኩም እንዴት ናችሁ? ውድ የፕሮግራማችን ተከታታዮች ሰላም ናችሁ? በያላችሁበት ሰላምና ጤና እመኛላችኋለሁ። የሱፍ አፕ ነኝ። ያው እንግዲህ ለዛሬም በቀጠሮዬ መሰረት አንድ አሪፍና ምርጥ አፕ ይዤላችሁ ቀርቤያለሁ። ኦኬ የአፑ ስም እዚህ ጋር እንደምታዩት ኮች ግራም ነው የሚለው። ኮች ግራም ነው የሚለው። ኮች ግራም ለምንድን ነው የሚጠቅመን? በተለይም ምንድን ነው አንድ ሰው የራሱ የሆነ ሚስጥር አለው። ስለዚህ ኔ ሚስጥሬን ማንም እንዲያይልኝ ከፈለግኩኝ፣ ማ ነው ለምሳሌ የሚደውልልኝ ሰው ስክሪን ላይ ማንነቱን እንድታይ አልፈልግም። ስሙን እንዲታይልኝ አልፈልግም፣ እንዲሁም ቁጥሩንም እንዲታይልኝ አልፈልግም። ሌላው ነገር ማንም የእኔ ስልክ እንዲያነሳልኝ ካልፈለኩ ማነው የኔ ስልክ ማንም ሰው አንስቶ እንዲያወራ አልፈልግም። ስለዚህ ይሄ የኔ ፍላጎት ነው ማለት ነው። እነዚህን ሶስቱ በአንድ አፕ አጠቃለል ማለት ነው። አንድ አፕ እነዚህን ሶስቱን ማለት ነው ሁሉንም በስሩ አቅፎ ይዘዋል። ይህንን አፕ እዚ ጋር እንደምታየት ማለት ነው፣ ቅድም እንዳልኩት ኮች ግራም ነው የሚባለው። ኮች ግራም ኮች ግራም እንግዲህ የምናገኘው ፕሬስቶር ውስጥ ነው። ፕሬስቶር ውስጥ እንገባና ኮች ግራም እንጽፋለን፣ ሰርች እንለዋለን። ይሄኛውን ነው የመጀመሪያ ኮች ግራም የሚለውን ኦኬ እኔ ኦረዲ ደውንር ስላደረግኩት ከኔ የሚጠበቀው ኦፕን ማድረግ ብቻ ነው። ኦፕን እንለዋለን። ይኸው ኦፕን ስትሉት መጀመሪያ በእንደዚህ መልኩ ይመጣላቸዋል ማለት ነው። ምንድን ነው የምናደርገው? እዚህ ጋር ኔክስት የሚላለ፣ ኔክስት ኔክስት። ከፈለጋችሁ ስኪፕ ማለት ትችላላችሁ። ሆኖም ግን ኔክስት በልዙም ብላ ችግር የለውም። ይኸው ኔክስት፣ ኔክስት እንለዋለን። ኦኬ በእንደዚህ ከከፈተልን በኋላ እዚህ ጋር አግሪ ምልክት አለች። እሷን ደመቅ እናደርጋታለን፣ ማርክ እናደርገዋለን። እዚህ ጋር ማርክ እናደርገዋለን። ይሄ ፖሊሲውና ተርምስ ኮንዲሽን የሚለው ማለት ነው። አግሪ እንለዋለን። ከዛ በኋላ ይችኛዋን አግሪ የምትለዋን አግሪ እንለዋለን። ይኸው አግሪ ከዛ የወላችሁ ሎጊን ዊዝ ፌስቡክ ይላል። በፌስቡካችሁ ሎጊን ማድረግ ትችላላችሁ፣ እንዲሁም በጎግል፣ እንዲሁም በሞባይል ናምበር፣ እንዲሁም ሬጅስተር ዊዝ ዩር ኢሜል የሚላለ እኔ አሁን ሬጅስተር ዊዝ ማይ ኢሜል እለዋለሁ ለምሳሌ ማለት ነው። እሺ ያው እንደምታዩት እዚህ ጋር ኢሜል አለ። እዚህ ጋር በርዝዴ የሚል አለ፣ መቼ እንደተወለድኩኝ ለምሳሌ ጀስት ለኤግዛምፕል ነው ይሄ። ኦኬ 1990 አለ ብለው፣ ኦኬ ጀስት ኤግዛምፕል ስለሆነ ማለት ነው። ኦኬ እንለዋለን። እዚህ ጋር ያው ኢሜላችን ጽፈናል። እዚህ ጋር ደግሞ ሜል ፊሜል የሚል አለ፣ የጾታ ሜል ኦኬ። ከዛ በኋላ እሺኛው ሳይን አፕ ምትለዋን ሳይን አፕ እንላታለን። ያው አሁን ሳይን አፕ አልኩት። ኦኬ በእንደዚህ መልኩ ከፈተልን፣ አሁን ኢንካሚንግ ኮል ስክሪን ሎክ ነው የሚለው። የሚመጣላችሁ ስልክ ማንም ሰው ሲደውላችሁ ማለት ነው፣ ማንም ሰው እንዲያነሳላችሁ ካልፈለጋችሁ ማለት ነው፣ ስልካችሁን እንዲነካው ካልፈለጋችሁ፣ በኮድ ታደርጉታላችሁ። ኢቨን ሲደወል ያው ፓተንት ኮድ ወይም ደግሞ ፓስወርድ አለ እሱን ካላስገባችሁ በስተቀር ስልኩ ሊነሳ አይችልም። ኦኬ ይሄኛውን ሴትፕ ሌተር ልበለው ና በቃ ስታርታፕ ልበለው እንደዚህ ው ስታርታፕ ብያዋለሁ። አሁን እዚህ ጋር ምረጡ ይላችኋል። እዚህ ጋር ፓተርን አለ፣ እዚህ ጋር ደግሞ ቱ ዲጂት ሎክ ሞድ አለ፣ እዚህ ጋር አራት ዲጂት ሎክ ሞድ አለ። ምንድን ነው አሁን ለምሳሌ ይህንን ብንመርጥ ማለት ነው አራት ቁጥር እናስገባ ና ስልክ ሲደወልን እነዛን ቁጥር ካላስገባን በስተቀር ስልኩ አይከፍትም ማለት ነው። ኦኬ እሺ፣ እኔ እናንተ የተመቻችሁን መምረጥ ትችላላችሁ። እዚህ ጋም ኮል ቦተንም የሚላለ እኔ ፓተርን ልምረጥ። እሺ ፓተርን መረጥኩኝ። ያው ኦኬ እለዋለሁ። ለምሳሌ ስልክ ሲደወልብኝ ማንሳት የምፈልገው ምን ኮድ ሲያስገባ ነው? ኦኬ እሺ፣ ሶሪ ያው ዜድን በቃ ሪሲት። እዚህ ጋር ድጋሜ እንደግመዋለን። ያው ዳን ያቸውን ዳን ሆነዋል እዚህ ጋር ማለት ነው። ኦኬ እዚህ ጋር ዳን የሚለውን እንነካለን አሁን የስልክ ሲደወልብኝ ማለት ነው። እንደዚህ ዜድ ካላደረጉት በስተቀር ስልኬ አይነሳም ማለት ነው። ኦኬ ይሄኛውን የመጀመሪያ ስቴፕ ጨረስን ማለት ነው። አሁን ኮንታክታችን ኮንታክት ያው የጻፍናቸው ስም ኮንታክቱን ማለት ነው። አርቢንግ ሲንክሮናይዝድ ነው የሚለው፣ ያው ሲንክ እያደረጋቸው ነው ወደዚህ አፕሊኬሽን እንዲመጡ ማለት ነው። ለምን የዚህ አፕሊኬሽን ተካፋይ እንዲሆን የፈለግነው ነገር ለኮንታክታችን ብንፈልግ ከዚህ አፕሊኬሽን ማነው ሂድ ለማድረግ ብንፈልግ፣ ዋለፐር ወይም ደግሞ ሱሙን መቀየር ብንፈልግ ያው ሬዲ እያደረገልን ነው ማለት ነው። አሁን እቺ ኮንታክት ትንሽ ታይም ያስፈልጋታል፣ ኔ ብዙ ኮንታክት ስላለኝ ማለት ነው። ኦኬ ጓደኞቼ፣ እንደምታዩት እንግዲህ ያው በእንደዚህ መልኩ ከፈተልኝ። ለእኔ ኦልሬዲ ኮንታክቶችን ሲንክ አድርጎ ከጨርሰ በኋላ በእንደዚህ መልኩ ከፈተልኝ። እዚህ ጋር ኢንካሚንግ ኮል ሎክ የሚላለ የሚመጣላችሁ ስልክ ማንም የሚደወልላችሁ፣ ለምሳሌ ማንም እንዲያነሳው ከፈለጋችሁ ማንም እንዲያነሳላችሁ ከፈለጋችሁ ማለት ነው፣ ያው የትኛዋን ኢንካሚንግ ኮል የምትለዋን ኦን ታደረጉታላችሁ ማለት ነው። ኦኬ፣ አሁን የሚደውልልኝ ሰው እኔ ጋር የሚደውልልኝ ሰው ማለት ነው፣ እስክሪን ላይ የእሱ ቁጥር እንዲታይ አልፈልግም፣ እስክሪን ላይ የእሱ ስም እንዲታይ አልፈልግም። ምንድ ነው አሁን አንዳንድ ሰዎች ማለት ነው፣ ለምንፈልገው ሰው ወይም ደግሞ ለማንፈልገው ሰው ሊሆን ይችላል ቁጥራችን ወይም ደግሞ ማን እንደሚደውልልን ልናሳየው አንፈልግም፣ እንበል ስለዚህ አንድ ሰው ሲደውልን እስክሪን ላይ ቁጥሩ ይወጣል፣ ወይም ደግሞ ስሙ ይወጣል። ስሙ እንኳን ባይጻፍ ኦልሬዲ ቁጥሩ ይወጣል ማለት ነው። በዚህ አፕሊኬሽን ግን ምንም ነገር እንዳይታይ ማድረግ ትችላላችሁ። በዚህ አፕሊኬሽን ምንም ነገር የሚደውላችሁ ሰው እናንተ በሚስጠር መያዝ ትችላላችሁ። የሚደውላችሁ ሰው ምንም ቁጥሩ እንደማይታይ ማድረግ ትችላላችሁ። ኦኬ ምናልባት ደውሎ እንኳን ኮል ሎጎ ላይ ቁጥሩ የደወለ ሚስኮል ሊገኝ ይችላል። ስለዚህ በዛም ልንታወቅ እንችላለን ካላችሁ እሱንም ሌላ መፍትሄ ያለው እዚ ጋር ከሎጎ አውቶ ድሌት የሚል ማለት ነው። እሱን አሳያችኋለሁ። ኦኬ አሁን ምንድን ነው የምናደርገው? እዚጋ እዚ ጋ ማለት ነው ሃይድ ከሎር አይድ የሚላለ ሃይድ ኦኬ ከሎር አይድ የሚላለ እዚ ጋ ምንፈልገው ሰው ለምሳሌ ኦኬ እኔ ተስፋዬ ተስፋዬ ንብረት ኦኬ ተስፋዬ የተስፋዬ ቁጥር ይሄኛው ነው እንዲታይልኝ አልፈልግም። ምንድን ነው የምናደርገው? ያው ሃይድ ናምበር የሚላለ ሃይድ ኔም ስሙንና ቁጥሩን ሃይድ አድርጌዋለሁ። ኦኬ አሁን እመለሳለሁ። ወር አሁን እንግዲህ ያው ሃይድ አድርገነዋል ማለት ነው። አሁን ተስፋዬ እኔጋ ቢደውል ተስፋዬ እኔጋ ቢደውል ማለት ነው። ውላችሁ አሁን ከዚህ ልወጣ ነው። ችግር የለውም። እዚህ ጋር በነገራችን ላይ ሪኔም ከለራይድ የሚላለ ስሙንም መቀየር ትችላላችሁ። ሆኖም ግን ከኮንታክታችሁ ስሙን አይቀየርም በዚህ ግን ለሰው ሲያየው ማለት ነው፣ ሰው ሲደውል ሲያየው ስሙን መቀየር ትችላላችሁ። ኦኬ አሁን ተስፋዬ ሀይድ አድርጌዋለሁ። ተስፋዬ ወደ እኔ ይደውልና የው ምን እንደሚወጣ ስክሪን ላይ እናንተ ዩት። ስክሪን ላይ ስሙን አይወጣም፣ ምንም ነገር የሚወጣ ነገር የለም። እሺ ያው እንዳያችሁት ከሆነ ማለት ነው ምንም ነገር የተስፋዬ ስሙን የወጣ የለም። እኔ ማንሳት ከፈለኩኝ ማለት ነው ቅድም ፓተርኑን ኮዱ ማለት ነው ዜድ ነው ያረኩት። ስለዚህ ዜድ ካላደረግኩኝ በስተቀር ምንም ነገር ስልኩን አይሰራም። ማለትም ሌላ ሰው ሊመልስ እንኳን ቢፈልግ ሊያናገረው እንኳን ቢፈልግ አይችልም። ያንን ኮድ የግድ ማስገባት አለበት ማለት ነው። ስለዚህ እንዳያችሁት ማለት ነው የሚደውልን ሰው ቁጥሩንም ሆነ ስሙንም ሆነ ምንም ነገር ስክሪን ላይ አይወጣም። ስለዚህ ይህኛውን አንድ ነገር ሰርተናል። ሁለተኛ አሁን ተስፋ ደውለዋል። ኦኬ ተስፋ ደውሎ ለምሳሌ ኮሎራል እንትን ብገባ ማለት ነው እዚ ጋር ተስፋ ደውለዋል፣ ካንድ ደቂቃ በፊት ደውለዋል። ስለዚህ አንድ ሰው ማለት ነው በዚህ እንኳን ባያውቀን እዚህ ጋር ገብቶ ማን ደወለ ሊያውቅ ይችላል። እዚ ጋር ተስፋ ያለ። ታዲያ ምንድነው የምናደርገው? ኦኬ ለምሳሌ ያሳያችኋለሁ። ይሄኛው ዴሌት ላደርገውና ተስፋዬ አሁን ይደውልና እንዴት በሁሉም ነገር ላይ እንደማይወጣ አድርገዋለሁ። ኦኬ ተመልሰን ኮቻ ግራም እንገባለን። ኮቻ ግራም እንገባለን። እዚህ ጋር ኮል ሎጎ አውቶ ዴት የሚል አለ። የደወልን ሰው ማንነቱ እንዳይታወቅ ብን ማለት ነው። ከደወለ በኋላ ከደወለ በኋላ ስልኩን ይጠፋል ማለት ነው። ከሁሉም እንትን የደወልን ኮል ሎጎ ቁጥሩ ይጠፋል። ለምን ማንም ሰው እንዳያውቀው ማለት ነው። እሺ እዚህ ጋር ቅድም እንዳደረግኩት ማለት ነው። ተስፋዬ ብዬ ሰርች ያደርጋለሁ። ይኸው ተስፋዬ እዚህ ጋር አለ። በቃ ሆን አረግኩ ተስፋዬ ሌላ ሶሪ፣ እዚህ ጋ አፕላይ ማድረግ ይጠበቅብኛል። ይቅርታ። ይኸው እዚህ ጋ እንመጣና ሶሪ፣ እንደ አዲስ ሊያሳያችሁ እዚህ ጋ እንመጣና ተስፋዬን እንላለን። አሁን የምፈልገው ሰው ተስፋዬ ነው። ኦኬ፣ ተስፋዬን ኦን አደረግኩት። ኦን አደርግና እዚህ ጋ ወደ ታች ወርደን አፕላይ ማድረግ እየጠበቅብህ ይኸው አፕላይ፣ ሬጅስተር ኮንታክት ኢነብል ሆነዋል። ኦኬ፣ አሁን ወጣለሁ። በቃ አሁን የውላችሁ እዚህ ጋ ተስፋዬ ያው ተስፋዬ የለም፣ እዚ ጋር ተስፋዬ የለም። አሁን ይደውልኛል እዚህ ጋም አይወጣም ማለት ነው። ኦልሬዲ ኮችግራም ላይ ኮሎጎ አውቶ ዲሌት ውስጥ አስገብቸዋለሁ ማለት ነው። እሺ አሁን ተስፋዬ ድጋሚ ወደኔ እንዲደውል አሁን እነግረውና ልክ ሲደውልኝ እንደ ቅድሙ ምንም ነገር ሌላ ነገር የሚወጣ ነገር የለም። ቁጥርም አይወጣም፣ እሱም አይታይም፣ ምንም ነገር የሚታይ የለም። ከሎጎ ውስጥም የእሱ የደወለበት ሰዓትም ሆነ ቁጥር አናገኘውም ማለት ነው። እንደምታየት ያው ተስፋሁን ደውለዋል። ኦኬ፣ ስለዚህ ዜድ ካላደረግኩት በስተቀር አይነሳም ማለት ነው። ኦኬ፣ ይኸው ደውሎ በቃ እሰውን ተዘጋ እንበል። ስለዚህ ማንም ሰው የሱ ሚስ ኮል እኛ ጋ ሊያገኘው አይችልም ማለት ነው። ይኸው ተስፋ ያሁን ደውለዋል። ዲያለር ውስጥ ገባና ዲያለር ውስጥ ገባሁን ያቹት ተስፋ የሚል የለም። አውቶማቲካሊ ራሱ ድሌት ያደርገዋል ማለት ነው። ስለዚህ ማንም ሰው ሊያውቀን አይችልም ማለት ነው። በዚህ ያው ሚስጥራችን መደበቅ እንችላለን። ሆኖም ግን ያው ይህን ነገር ለበጎ ነገር እንድጠቀሙት ነው የምመክረው፣ ለከፋት ሳይሆን ለበጎ ነገር እንድጠቀሙት ነው የምመክረው። እዚህ ጋር ኢንካሚንግ ኮል ዋለፐር የሚላለ ዋለፐር የሚደውላችሁ ሰው ያው ዋለፐር ማድረግ ትችላላችሁ፣ ባክግራውንዱ ማለት ነው። የምትፈልጉትን ነገር መርጣችሁ ወይ ከጋለሪ ቀጥታ ትመርጣላችሁ ወይም ደግሞ ከዚህ ትመርጣላችሁ። የፈልጋችሁትን ማድረግ ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ያው የዛሬ ትምህርታችንን በደንብ ተረድታችኋል የሚል እምነት አለኝ። በሌላ ጊዜ ያው እንግዲህ በሌላ አፕሊኬሽን እንገናኛለን። ቴንክ ዩ ሶ ማች በጣም አመሰግናችኋለሁኝ። ከሶስት ቀን በኋላም አዲስ ቪዲዮ ይዤላችሁ ይቀርባለሁ። ዩቱባችንም ሰብስክራይብ አድርጉልን። ለምን አብዛኛው ቪዲዮ በዩቱብ ስለሆነ የምንለቀው ማለት ነው። ቴንክ ዩ ሶ ማች በጣም አመሰግናችኋለሁኝ። በድጋሚ እስክንገናኝ በሰላም ቆዩልኝ። የሱፍ አፕ ነኝ። ቻው ባይ።